ብሔራዊ የሰንደቅ ዓላማ ቀን እየተከበረ ነው። 18ኛው ብሔራዊ የሰንደቅ ዓላማ ቀን በመላው ሀገሪቱ በተለያዩ ሁነቶች መከበር ጀምሯል። በዓሉ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላውነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ነው እየተከበረ የሚገኘው። በሰንደቅ ዓላማ ፊት ቃለ መሀላ የምፈጸም መርሃ ግብርም እንዲሁም ሌሎች ዝግጅቶች ተከናውኗል። የመከላከያ ሰራዊት የሰንደቅ ዓላማ ቀንን በደማቅ ስነ ስርዓት አከበረ። 18ኛው የሰንደቅ ዓላማ ቀን በኢፌዴሪ መከላከያ ሰራዊት ጠቅላይ መምሪያና በተለያዩ የጦር ክፍሎች አክብሯል። በአከባበር ስነ ስርዓቱ ላይም ጀኔራል ጌታቸው ጉዲና፣ የሰራዊቱ ከፍተኛ አመራሮችና አባላቶች ተገኝቷል። በወቅቱም ሰንደቅ ዓላማችን የሉዓላዊነታችን ነጸብራቅና የአንድነታችን ማሳያ ነው ሲሉ ጀኔራል ጌታቸው ጉዲና ተናግሯል። የአዲስ አበባ ከተማ አስተዳደር ምክር ቤት መደበኛ ጉባኤ እያካሄደ ነው። ሶስተኛው የአዲስ አበባ ከተማ አስተዳደር ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ መካሄድ ጀምሯል። ምክር ቤቱ የቀረቡለት ሶስት አጀንዳዎች በሙሉ ድምፅ በማጽደቅ ጉባኤውን ማካሄድ ጀምሯል። የምክር ቤቱ አባላት ምላሽና ማብራሪያ የሚሹ ጥያቄዎችን ለከተማ አስተዳደሩ ከንቲባ አዳነች አቤቤ እያቀረቡ ይገኛሉ።